እንሻላ ክፍል ሁለትን እንቀጥላለን። ሱአል ከይ ከይፈ ነዕቡዱ ላሃ አላህን እንደትንገዛው ነው ጥያቄው። አላ እንደትንገዛው ይሄ መልስ ይፈልጋል። ምክንያቱም ሰዎች አላህን በፍላጎታቸው በራሳቸው አመለካከት ብቻ በቢድ የሚያመልኩ ሰዎች ስላሉ በምን አለበት ቢድዓን እየጨመሩ የሚያመልኩ ሰዎች ስላሉ፣ እኛ ደግሞ አላህን እንዴት እናምልከው? ትክክለኛ አላህን አመላለክ እንዴት ነው ወደሚለው ማስረጃ እንመጣለን። አልጀዋቡ፣ መልሱ፣ ከማአመረን አላሁ ወረሱሉሁ፣ ልክ አላህና መልእክተኛው እንዳዘዙን። ከማአመረን አላሁ አላህ እንዳዘዘን! ወረሱሉሁ እንደዚሁም መልክተኛው እንዳዘዙን በዛ መልኩ አላህን እንገዛዋለን ነው ቃለ ላሁ ተዓላ አላህ እንዲህ አለ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ አጢዑላሃ ወአጢዑ ረሱል አላህን እንታዘዙ ወአጢዑ ረሱል መልክተኛውንም ታዘዙ ወላ ቱብጢሉ አታበላሹ አዕማለኩም ስራዎቻችሁን አታበላሹ ይላል። አላሁ ጀለ ወዓላ አላህና መልክተኛውን ታዘዙ በነሱ ትእዛዝ ብቻ እደሩ ነው። ያዘዟችሁን ስሩ፣ የከለከሏችሁን ተከልከሉ ነው። እዚህ ቦታ ላይ የነሱን ትእዛዝ ከነሱ ትእዛዙ ውጭ ማንኛውንም ነገር ባላዘዙት ነገር ከሰራን ስራችን ይበላሻል። ወላ ቱብጢሉ አዕማለኩም በቢድዓ በመሰለይ አእምሯችንን ተጠቅመን የተለያዩ ቢድዖችን ከሰራን ስራችን በሙሉ ይሰረዛል፣ ተቀባይነት የለውም። እና አላህና መልክተኛውን ታዘዙ፣ በዛ መልኩን አላህ ለምንገዛው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰለም ምናሉ መን ዐሚለ ዐመለን፣ መን ዐሚለ የሰራ ሰው፣ ዐመለን ስራን የሰራ ለይሰ ዐለይሂ አምሩና በሱ ላይ የኛ ትእዛዝ የሌለበትን ስራ የሰራ የእኛ ትእዛዝ የሌለበት ስራ የሰራ ፈህሱ ረዱን ተመላሽ ነው፣ ያ ስራ ተመላሽ ነው። አይ ገይሩ መቅቡሊን ተቀባይነት የሌለው ነው ማለት ነው ትርጉሙ። ረዋሁ ሙስሊሙን ሙስሊም ዘግበውታል። ነቢያችን ዓለይሂ ሶላቱ ማንኛውንም ስራ የሰራ የእኛ ትዕዛዝ የሌለበትን ስራ እየሰራ ሰው ረድ ነው ባሉ። የትኛውም ዓሊም ይስራው፣ የትኛውም ሼክ ይስራው፣ የነቢዩ ሰለላሁ ዐለይሂ ወሰለም ዲን የሳቸው ያዘዙት ኢስላም ውስጥ የሌለ ነገር ከሆነ መርዱድ ነው፣ ተቀባይነት በጭራሽ የለውም። ለዚህ ነው እኮ ቢድዓን ስንቃወም ነቢዩ ሰለላሁ ዐለይሂ ተቀባይነት እንደሌለው ስለነገሩ ነው። ቢድዓን የምንቃወመው ወደ ባለቤቱ ይመለሳል። አላህ አይቀበልም፣ ቢድዓን አይቀበልም አላህ። ስለዚህ አላህን ስንገዛ አላህና መልክተኛው ባዘዙት መሰረት፣ እነሱ ባስቀመጡት መስመር ብቻ ነው። ቀይ መስመር ማለፍ የለብን። ያንን መስመር ተከትለን ብቻ ነው መስራት ያለብን። ይህን ማወቅ ይኖርብናል።

ባህሪያቸውን ሲገልጽ የሲፉል ሙእሚኒን የድዑነ ረብሁም ሙእሚኖች ጌታቸውን ይገዙታል፣ ከውፈን የፈሩ ሆነውና ወጦመዓን ዝነቱንም በመከጀል አለ። በመፍራትና በመከጀል ላይ ሆነው አላህን ይገዙታል። ስለዚህ አንዳንድ ሰዎች እኛ እኮ አላህን የምናመልከ ይላሉ። አንዳንድ ሱፍያዎች አላህን ቅጣቱን ፈርተንም ጀነቱንም ከጅለን አይደለም የሚሉ አሉና ይሄ በቁርአን የቁርአን ተቃራኒ ነው፣ እንደዚህ ያለ አባባል። ሙሚኖች አላህን ፈርተውና እዝነቱን ከጅለው ይገዙታል አለ። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ምናሉ? አስአሉላህ አልጀነተ አላህን ጠይቀዋለሁ። ምንድን አልጀነተ፣ ይሄ መከጀል ይባላል። ጀነትን ከጅለው ነው የጠየቁት። ወአዑዙ ቢህ በሱ በአላህ እጠበቃለሁ። ሚን ናር ከእሳት? ይሄ ደግሞ ቅጣቱን ፈርተው ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያሉት ሩዋሁ አቡ ዳውድ፣ አቡ ዳውድ ዘግበውታል። ስለዚህ ኢንሻአላህ አላህን ስንገዛ በዚህ መልኩ ነው መሆን ያለበት፣ እየፈራን እየከጀል፣ በይንል ኸውፊ ወረጃ የቁርአኑ ማመጣጥ እንደዛው ነው። አንዳንድ ጊዜ ሙእሚኖችን ብስራት ይናገራል፣ አንዳንድ ጊዜ ደግሞ ስለ ጀሃነም ስለ ቂያማ የሚያስፈራሩ ነገሮችን ይናገራል እንድንፈራ ማለት ነው። ስለዚህ እነዚህ አሁን ሁለት በጥያቄና መልስ መልኩ የቀረቡ ሁለት ናቸው። ቅድሙ አላህን እንዴት እናምልከው ነው? በነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ነው የምናእናምልከው በቢዳዓ ላይ አይደለም፣ በሽርክያት ላይ አይደለም፣ በኩራፋት አይደለም። አላህ ሱብሓነሁ ወተዓላ ስንገዛ እሱ ባዘዘው መልኩ ነው። ለዚህ ነው ቢዳዓን የምንቃወመው። ለዚህ ነው እሳቸው ያልሰሩትን ነገር አንስራ የምንለው። እልህ የያዛቸው ደግሞ ጭፍን ተከታዮች ቢድዓ ካልሰራን ሙተ እንገኛለን ብለው ቢድዓውን እንዲያውም በጣም አጉልተው እንደ ሱና እናስመስለው አስመስለው የነሱን ቢድዓ ያልተከተለ ልክ እንደ ከፈር አድርገው የሚያዩ የጥመት አንጃዎች አሉ። በተለይ ኹሱሰን ጀማዓቱል አህባሽ ጀማዓቱል አህባሽ፣ ይህ የሊባኖሱ ቡድን ሰዎችን ከኢስላም ለማውጣት ወደ ሽርክ ለማስገባት ወደ ቢድዓ ለማስገባት የሚጥረው ጥረት በጣም እጅግ፣ ሱና ላይ ቋጣዋቸው ሱና ላይ ሳይሆን የሚታዩት ቢድዓ ላይ በጣም በብዛት ይታያሉ። ቢድዓ ሲያስፋፉ ይታያሉ። ሽርክ ላይ በጣም ይሰራሉ፣ እልህም ተጨምሮበት ማለት ነው። ስለዚህ ወንድሞች እህቶች፣ ከእንደዚህ ያለ ነገር ራሳችንን አርቀን ጀነት የሚያስገባንን ነገር መስራት ይኖርብናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።